ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አሚኮ የሰዓት ዜናዎች ይዘን ቀርበናል። ለመላው የእስልምና እምነት ተከታዮች እንኳን ለ1446 ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ዜናዎቻችንም በዋናነት ትኩረት የሚያደርጉት በዚሁ በኢድ አል ፈጥር በዓልን የተመለከተ ይሆናል። ምናስቀድመው ግን አርዕስተ ዜናዎቹን ይሆናል። በጾም ወቅት የነበረውን መረዳዳት ማስቀጠል እንደሚገባ የጎንደር ከተማ ኡላማ ምክር ቤት ዋና ሰብሳቢ ሼህ ኢብራሂም መሐመድ አሳሰቡ። በሥነ ምግባር የተገራ ትውልድ ለመፍጠር የሃይማኖት ተቋማትን ማጠናከር እንደሚገባ ተገለጸ። 1446ኛው የኢድ አልፈጥር በዓል በደብረ ብርሃን ከተማ በድምቀት ተከብረዋል። ዜናዎቹን ወደ እናንተ በማቅረብ ተሾማ አበበ፣ በምልክት ቋንቋ ደግሞ ወለላ እንዳለው ከእናንተ ጋር ቆይታ እናደርጋለን። አብራችሁን ሆኑ። በጾም ወቅት የነበረውን መረዳዳት ማስቀጠል እንደሚገባ የጎንደር ከተማ ኡላማ ምክር ቤት ዋና ሰብሳቢ ሼህ ኢብራሂም መሐመድ ተናገሩ። ጎንደር አባቶች ያለ ልዩነት የሰሯት ከተማ ናት ያሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ሙስሊሙ ማህበረሰብ ለሰላም ሊሰራ እንደሚገባ አሳስበዋል። ዳንኤል ወርቄ ዝርዝር አለው።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 ደስ እንዳለ አየሩ ሁለመናው ነገር አለ ሁሉ ደስ እንዳለ ነው። ያለፈ ሳይታወቅ እንደ ነው ይሄደ ደም ደስ ይላል። እንዲያውም ረመዳን ባላለቀ ያሰኛል። የሆነቱ ደስ ይላል። አልሐምዱሊላህ ረብል ዓለሚን። ፈትያ ሳይድ ባላለ ጎንደር ከተማ ነዋሪ ነኝ። ረመዳኑም በመተሳሰብ በመተዛዘንና በጣም ደስ የሚለው ረመዳን ነበር። ደስ የሚል ጊዜ አሳልፈናል።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 ጾም በሰደቃ በዚክር በዱዓ በሶላት በተለያዩ ነገሮችን ሰደቃ በማድረግ እንዲሁም መልካም ሥራዎችን በማድረግ ለአገርም ለዓለምም ለሁሉም ለሰላምም ለሁሉ ነገር ዱዓ በማድረግ ተውበት በማድረግ በብዙ ነገር አሳልፈናል። አልሐምዱሊላህ ኢዲያው እንደሚታወቀው እንደ እስከ ዛሬውም ጊዜ እንደምናከብረው የዘካተል ፊጥር የሚባል አለ። ከኢድ ሰላት በፊት የሚደረግ ያንን ዘካተል ፊጥር በማውጣት ከሰላት በኋላ ደግሞ እንደዚሁ ውጥባ በማድረግ የተለያዩ ዝግጅቶችን እያደረግን እንገኛል። የደብረ ብርሃን ከተማ አስተዳደር እስልምና ጉዳዮች ምክር ቤት ምክትል ፕሬዚዳንት ረዳት ፕሮፌሰር መሐመድ አህመድ የሃይማኖት ተቋማትን ማጠናከር በስነ ምግባር የተገራው ትውልድ ለመፍጠር እንደሚያግዝም አንስተዋል። የሃይማኖት ተቋማት መጠናከር ማህበረሰቡ በተለይም ሰብአዊነት የሰፈነበት ማህበረሰባዊ ፍትህ የተስተካከለበት በተለይም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 እያደነቅን ለሚቀጥሉት ጥያቄዎቻችንን መልካም የሆነ ምላሾችን እንደምትሰጡን በመገመት የዛሬው የኢድ አልፈጥር በዓል የሰላም የመከባበር የመተዛዘን የመረዳዳትና ሰላማዊ አንድነታችንን የምንጠብቅበት እንዲሆንልን መላ ሙስሊሙ ማህበረሰብ፣ እንኳን ለኢድ አልፈጥር በዓል በሰላም አደረሳቸው እያልኩ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 1446ኛው የኢድ አልፈጥር በዓል በደብረ ማርቆስ ከተማ የእምነቱ ተከታዮች በተገኙበት ተከብረዋል። የኔና አለሙ ተጨማሪ አለው። የረመዳን ወር በእስልምና እምነት ቅዱስና ታላቅ ወር ተደርጎ ይወሰዳል። ህዝበ ሙስሊሙ ይህንን ታላቅ ወር በጾምና በሶላት እንዲሁም ያለውን በማካፈል ያሳልፋል። የረመዳን ወር የመጨረሻ ቀንም በታላቅ ሃይማኖታዊ ስነ ስርዓት ይከበራል። በደብረ ማርቆስ ከተማ አስተዳደር የ1446ኛው የኢድ አልፈጥር ባል በህዝበ ሙስሊሙ ዘንድ እየተከበረ ነው። በበዓሉ ስነ ስርዓት መልእክት ያስተላለፉት የምስራቅ የመስራቅ ጎጃም ዞን ሸሪያ ፍርድ ቤት ሰብሳቢ ሼህ ወለላው ሳይድ ህዝበ ሙስሊሙ በረመዳን ወቅት በዱዓና በሶላት ለሀገር ለወገን በመጸለይ ያሳልፋል ፏል። የኢድን በዓል ሲያከብርም በመረዳዳት በመተጋገዝ እና ሃይማኖቱ በሚያዘው በጎ በምስራት ሊሆን ይገባል ብለዋል። በየመስጊዱ፣ በየሀሪመው፣ በየዛውየው የተለያዩ ዳዕዋቶችና ዱዓዎችና ጸሎቶች እየተደረጉ ነው። ያለፉት እርስ በእርሱ እየተረዳዳ ከጎረቢቱ ጋራ ክርስቲያንም ይሆን ሙስሊም ማህበረሰብ ያን ነገር አብሮ የሚያሳልፍበት ሁኔታውን ያሉ፣ ይህንንም ቀጣይነት ይኖረዋል ብለን እንተማመናለን። የሃይማኖት ተከታዮችም የረመዳን ኖር ያላቸውን በማካፈልና በጎ በመስራት አሳልፈዋል። ለሀገር የሚጠቅም ስራ ለመስራትም ሰላም ቀዳሚ በመሆኑ ለሰላም እንደሚተጉ ተናግረዋል። ስሜ ናያኒሱፍ እባላለሁ የዚሁ የደብረ ማርቆስ ሀገር ተወላጅ ነኝ። ኪኖችን በመርዳት አብረን በመሆን ከነሱ ጋር ጎን ለጎን በመሆን እነሱን በመስጂድ ወደ ማቅረብ ከጸሎት በኋላ ቤታችን ላይ በማድረስ ሁላችንም አብረን ተባገዘን እዚህ ድረስ ደርሰናል ይህን ጦርነት ወደ ኋላ ገለል አድርጎልናላ የድሮ ሰላማችን ተመልሶ ሁላችንም በመፋቀር በመዋደድ አንድ ላይ ሆነን አገራችን ማስቀጥል አለብን ብዬ ነው የሚሰማኝ ስሜ ሀያቴኑስ ይባላል አልሐምዱሊላ ለዚህ ቀላ ደረሰን ሁላችንም ባለን አቅም አሰባስበን የሆነ ፕሮግራም አዘጋጅተን ነበርና መርከዛችን ጋር ደስ የሚል የኢፍጣር ሰዓት ነበረን። ማለት ለብዙ ወጣቶች መልእክቴን አደርሳለሁኝ። እንዲሁም ማንኛውንም ነገር ስናደርግ ለሀገራችን የሚጠቅመውን ነገር እያሰብን ብናደርግ የተሻለ ነው ብዬ አስባለሁኝ። ሼህ ወለላው ሰይድ ድሆችን በማሰብ ማክበር የሃይማኖቱ ግዴታ መሆኑን ጠቅሰው ሰላም የሁሉም ነገር አስፈላጊ በመሆኑ በቀጣይም በዱዋና በሶላት ፈጣሪ መጠየቅ ከሃይማኖቱ ተከታዮች ይጠበቃል ብለዋል። አላህ ወደ ሰላም ሁሉንም አካል እንዲጠራ ሁሉንም አካል በአንድ በሰላም እንዲሰበስብ አገራችንም ሰላም እንዲያደርግ ያው የኛ ምኞታችን ነው። አላህንም እንጠይቃለን። አንድ ሺ አራት መቶ አርባ ስድስተኛው የኢድ አልፈጥር በዓል በኮምቦልቻ ከተማም እንደዚሁ በድምቀት ተከብረዋል። የበዓሉን አከባበር በከተማዋ ምን እንደሚመስል ደግሞ ተመስገን አሰፋ መረጃዎቹን አድርሶናል። አብረን እንከታተል የተከበረውን የረመዳን ወር የእስልምና እምነት ተከታዮች በሶላት በጾም በዚክርና በኢባዳ ካሳለፉ በኋላ ዛሬ ደግሞ የኢዳል ፈጥር በዓልን በማክበር ላይ ይገኛሉ። 1446ኛው የኢዳል ፈጥር በዓል በድምቀት ከሚከበርባቸው ከተሞች መካከል ደግሞ ኮምቦልቻ ከተማ ትጠቀሳለች። የበዓሉ አከባበር ምን እንደሚመስልም ከበዓሉ ተሳታፊዎች ጋር ቆይታ አድርገናል። እንደምታዩት ያው የዛሬው ኮምቦልቻ በኮምቦልቻ ከተማ ያለው የኢዳል ፈጥር በዓል በደማቅ ሁኔታ እየተከበረ ይገኛል። በጣም ልዩ የሆነ ድባብ ነው ያለው። የህዝብ ቁጥሩም ጨምሮ እንደምታዩት ማሻ አላህ በሆነ መንገድ እየተካሄደ ነው። አልሐምዱሊላህ ረቢል ዓለሚን። እንደምታየው ከአደባባይ ጀምሮ እስከ ግብርና ኮሌጅ ድረስ ደርሷል። ሁለተኛ እንደገና ደግሞ ያው የኮምቦልቻ ህዝብ፣ ሙስሊሙ ህብረተሰብ ያው ከመላው ወንድማማች ጋር ተከባብሮና በደስታ በፍቅር እንዲሁም ደግሞ ከክርስቲያን ወንድሞቻችን ጋር ያው በፍቅር ነው የሚኖረው። ሁሉም ያው የየበኩሉን ድርሻ እየተወጣና የጋራ ተሳትፎ እያደረገ ነው ያለው። ጥሩ ነው። የወጣቱም ተሳትፎ በዚህ ላይ ማለት ነው። መሻላ ደስ የሚል ድባብ ነው። እኔ መጀመሪያዬ ነው። ውጭ ሀገር ነው የምኖረው እና በጣም ነው ደስ ያለኝ። ውጭ ሀገር ላላችሁ ትምህርቶቼ እንድን እድሉ ደርሷችሁ ለሀገራቸው አብቅቷቸው ይህን ይሄን እድል እንድትጠቀሙ ፈልጋለሁ። ሁላችንም ፈጣሪ ይጠብቃችሁ። የዒድ አል ፈጥር በዓልን ስናክብርም እርስ በርስ በመተጋገዝና በመደጋገፍ ያለው የሌለውን በመጠየቅና በመዘያየር ሊሆን ይገባል ሲሉም ነው የበዓሉ ተሳታፊዎች ሀሳባቸውን ያጋሩን። ከማንም በላይ ጎረቤት ላይ ያለንን ትኩረት አደራ። ከዛ በተረፈ በአካባቢያችን ያሉትን ደካማዎች መርዳት አደራ። በዓሉን የበለጠ እንዲያምር እንድናደርገው በአላህ ስም መልእክትን ያስተላልፋል ያለው ሰው ለተቸገሩት ለደካሞች የቻለውን እያደረገ ይህንን ኢድ በአንድ ላይ በጋራ ማሳለፍ አለብን። የተሻለ ነገር ያላቸው ሰዎች ለሌላቸው እያካፈሉ፣ ዘመድ አዝማድ እየተጠያየቅን ይህንን ኢድ በኢባዳ ማሳለፍ አለብን ብዬ አምናለሁ። በረመዳን ወር ውስጥ የነበረው የመተዛዘንና የመደጋገፍ እሴት በበዓሉ ወቅትና ከበዓሉ በኋላም ተጠናክሮ መቀጠል እንዳለበት መልእክት ያስተላለፉት ደግሞ የኮምቦልቻ ከተማ አስተዳደር እስልምና ምክር ቤት ምክትል ስራ አስፈጻሚ ሀጂ አሊ አህመድ ናቸው። ረመዳን ላይ ጥሩ ሁኔታ በየአካባቢያችን በጸጥታው በኩል በሙስሊሙም በማህበረሰብ በኩል ጸጥታውን ጠብቆ ሰላሙን ጠብቆ የዲኑን የእስልምናውን ህግጋት ሲሰራ ቆይቷል። ከዚህ በኋላ ደግሞ የሚጠበቅብን የሀገራችንን ሰላም ጠብቀን የሀገራችን የህዝባችንን አንድነት ጠብቀን ሀገራችንን ልማት እያለማን እና የበለጠ እንድንጠናከር አንድነታችን መጠንከር አለበት። በበዓሉ ላይ ተገኝተው መልእክት ያስተላለፉት የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሀመድ አሚን ዩሱፍ ለመላው የሙስሊም ማህበረሰብ በሙሉ እንኳን አድረሳቸው የሚል መልእክታቸውን ያስተላለፉ ሲሆን ሙስሊም ማህበረሰብ የኮምቦልቻ ከተማ ሰላም እንድትሆን ያበረከተው አስተዋጽኦ ከፍተኛ ስለመሆኑ አንስተው ይህንንም በቀጣይ አጠናክሮ መቀጠል እንዳለበት ነው መልእክታቸውን ያስተላለፉት። የተከበራችሁ ሙስሊሞች ከተማችን እና አካባቢያችን ሰላም በማስጠበቅ ትልቁን አስተዋጽኦ ያደረጋችሁ በመሆኑ የኮምቦልቻ ከተማ አስተዳደር ላቅ ያለ ምስጋና ያቀርብላችኋል። የሰላም ስራ የሆነ ቀን ሰርተህ የሆነ ቀን የምትተወው ሳይሆን ሁል ጊዜ ሳንዘናጋ እያንዳንዳችን ለሰላም ትኩረት አድርገን ከሰራን ሰላማችን ዘላቂና አስተማማኝ የሚሆንበት ይሆናል። በኮምቦልቻ ከተማ አስተዳደር የተከበረው 1446ኛው የኢዳል ፈጥር በዓልም በርካታ ምዕመናን በተገኙበት በሰላም ተከብሮ ተጠናቋል። ይህ ዜና በቀጥታ እየተላለፈላቸው የሚገኘው ከአማራ ሚዲያ ኮርፖሬሽን አሚኮኖም። መግቢያ ላይ እንዳልኩት አሁንም የኢዳል ፈጥር በዓልን የተመለከቱ ዜናዎቻችን እንደቀጠሉ ናቸው። የኢዳል ፈጥር በዓልን ህዝበ ሙስሊሙ ሲያከብር ሰላሙን በመጠበቅና የመደጋገፍ እሴቶችን በማጠናከር ሊሆን እንደሚገባ የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ያሳሰቡ። በዓሉ በከሚሴ ከተማ በተለያዩ ሃይማኖታዊ ክዋኔዎች በድምቀት ተከብረዋል። ኢማም ኢብራሂም ተጨማሪ አለው። በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ የ1446ኛው የኢድ አልፈጥር በዓል በድምቀት ተከብሯል። በዓሉ በተለያዩ ሃይማኖታዊ ክዋኔዎች ነው የተከበረው። በበዓሉ የተሳተፉ የከተማው ነዋሪዎች በዓሉን በአብሮነትና በመደጋገፍ እያከበሩ መሆኑን ገልጸዋል። አሁን ሳይሆን ከፊትም ጀምሮ ሲወራረድ ሲወራረድ የመጣ የመረራት ባህላችን ልዩ የሆነ ያለው ለሌለው ሰጥቶ ሁሉም ሰው በዚህ ቀን በዛሬ ኢድ ቀን በሰላም ሁሉም ሰው ቤት ውስጥ የሚበላውን የሚጠጣውን ሳያጣ ሁሉም ሰው እኩል የሚያፈጥርበት እኩል ሁሉም ጾሙን የሚፈታበት ከተማ ነው ይሄ ልዩ ያረጋል በዚህ ዘንድሮ ሰላም አገኝተናል በጣም ታመቸቶኛል አልহামዱሊላህ አሁን ቀጥሎም እንግዲህ የሚያስፈልገው ይሄ ያገኘነው ሰላም ቀጣይነት እንድኖር ሁሉም ማለት እርሻ አካላት ትንሽ ትልቅ ይህንን አደራ ለማለት እፈልጋለሁ። የከሚሴ ከተማ እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ ሁሴን አሊ በበዓሉ ቀን አቅመ ደካሞችና የድሃድሃዎች በዓሉን ተደስተው እንዲያሳልፉ ህዝበ ሙስሊሙ ዘካተል ፊጥርን በመስጠት የሚከበር የአደባባይ በዓል ነው ብለዋል። ያንን ነገር ተሰብስቦ ለድሃዎች ለመሳኪኖች እንዲሰጥ አንደኛ የሚሰጠው ሰው ከወንጀል የሚጸዳበት ነው። በሁለተኛ ደረጃ ደግሞ ይሄ ከየቤቱ ተሰባሰበ ማለት ብዙ ማለት ነው፣ ኩንታል ሌሎች ይሰባሰባሉ። በዚህን ሰዓት ድጋፍ በሚደረግበት ሰዓት እንግዲህ ያው ብዙ ሰዎች ተደራሽነት ይኖረዋል። እነሱ ደግሞ በዚህ በበዓል ቀን መለመን የለባቸው። ቀደም አድርጋችሁ ሰጥታችኋቸው። ከስግደት በፊት ነው የሚሰጠው። ከስግደት በኋላ መሰጠት የለበትም። ለምን ቀድመው እሳቸው የሚያስፈልጋቸውን ነገር እንዲያደርጉበትና ደስታውን አብረው እንዲካፈሉ በዚህ መሰረት ይደረጋል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው ሕዝበ ሙስሊሙ በረመዳን ወቅት ያሳየውን የመረዳዳት ሴት በማጎልበት በዓሉን በአብሮነት ሊያከብር እንደሚገባ አሳስበዋል። ዛሬ በተለየ መልኩ የምናከብረውን የኢድ አላል ፈጥር በዚህ ታላቁ የረመዳን ወር ውስጥ የሰራ ናቸውን ስራዎች በበለጡ ሁኔታ አሳድገን የሌላቸውን ሰዎች በመደገፍ የታመመን በመጠየቅ የተራበን በማብላት የማካፈልና የአብሮነት መርሃ ግብር እንዲከናወንና ይህም ክብረ በዓል በዚህ ሁኔታ እንዲጠናቀቅ የሚል ጥሪ ነው ያስተላለም ማስተላለም ፈልገው ህዝበ ሙስሊሙ በረመዳን ወቅት ያሳየውን የሰላም ተባባሪነትም በቀጣይ በመንግስት በሚሰሩ የሰላም ግንባታ ስራዎች የድርሻውን ሊወጣ ይገባልም ብለዋል። የረመዳንም በዓል ባከበር ነው በመተባበር ወቅት ተቀናጀ ሁኔታ የሰራ ነው። በቀጣይም የምንሰራቸውን የሰላም ስራና የልማት ስራ አስተሳስረ መፈጸም እንዳለብን ህዝብና መንግስታችን በጋራ የሚያቀናጅና የሚያስተባብር ሁሉም በዘርፉ የተሻለ ልማት የተሻለ ሰላም፣ አብረን አንድ ለአንድ ሁሉም የራሱን አሳይንመንት ሆኖ የሚተገበረውን የሰላሙ ስራ በጋራ የሚሰራበት ሰላም ከልማት ጋር ሲተሳሰር ነው የሚጸናውና በዞናችን ውስጥ የሚከናወኑ የልማት ተግባራትን ከዚህ ትሩፋት በመለጸ በጋራ ማከናወን እንዳለብን ጥሪ ማቅረብ እፈልጋለሁ። ህዝበ ሙስሊሙ የኢዳል ፈጥር በዓልን ሲያከብር በመረዳዳትና በመተሳሰብ መሆን እንዳለበት የወልዲያ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ዋና ጸሐፊ ኡስታዝ ሐሰን ተማም ገለጹ። 1446ኛው የኢዳል ፈጥር በዓል በወልዲያ በሃይማኖታዊ ስርዓቶች ተከብረዋል። ከኢድ ሶላት መልስ ከክርስቲያን ጎረቤትና ቤተሰቦቻቸው ጋር በዓሉን በጋራ እንደሚያሳልፉ የበዓሉ ታዳሚዎች ተናግረዋል። ከሰውና ኃይለሚካኤል ዝርዝር አለው።

1446ኛው የኢድ አልፈጥር በዓል በወልዲያ ከተማ ተከብሯል። በዓሉ በመተሳሰብ በመረዳዳት ይቅርታ በመባባልና አብሮነትን በማጎልበት ሊከበር እንደሚገባን የተገለጸው የከተማው ሙስሊም ማህበረሰብ በኢድ መስገጃ ቦታ በመሰባሰብ የጀማአ ሶላት ሰግደዋል። በሶላት ስነ ስርዓቱ ላይ ያገኘ ናቸው ታዳሚዎች በዓሉን በመተሳሰብ ማክበር እንደሚገባን የገለጹት። ጀማል መሐመድ እባላለሁ። የወልዲያ ከተማ ነዋሪ ነኝ። የተቸገሩ በመርዳትን በየቤታቸው በመዘየር በመደጋገፍ በመተዛዘን እንዲሁም አብሮነትን በማስ ነው የምናሳልፈው ስሜ ሰኢድ መሐመድ ይባላል ከወልዲያ ማለት ረመዳን በባህሪው የኛ በታች የሆኑትን የተራቡ የተጠሙትን ማስታወስ እንደዛ መዘከር ስለሆነ ባለን አቅም እኛ በራሳችን ባለን አቅም ከኛ የተቸገሩትን በማገዝ የተራቡትን በማብላት ከኛ ብጎን ሁኖ ማህበራዊ ሴታችንን በመጨመር ነው ኢድኑ ማክበር የምንችለው ረመዳን ማሳለፍ ያለብን። ለመላውም የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። በዓሉ የሰላም፣ የፍቅር፣ የደስታ ይሁንላችሁ። በዓሉ ማህበረሰባዊ አብሮነት የሚጎለብትበት መሆኑንም ታዳሚዎች ነግረውናል። ስሜ ኸይሪያ ፈቃደ በለጠ ይባላል። ተወልጄ ያደኩት ወልዲያ። ኢንሻአላህ እንግዲህ ከዚህ በኋላ ከወንድም እህቶቻችን ጋር አብረን እንበላለን፣ እንጠጣለን። ያው የተቸገሩም እንረዳለን። ኢድን በጣም የምንወደው እኛ ሞድ ደሞ ብለን የምናስበው አንደኛ ረመዳንን ጾመን ረመዳንን ጾሙ ከተጠቀሙት ደግሞ ከዛ ደግሞ ጠዋት ደግሞ ገንፎ ተሰርቶ ጎረቤቱ ጋር አብረን በልተን ከዛ ወደ ሰላት እንመጣለን። ከሰላም መልስ ደግሞ ቡና ጠጡ ብለን አንድ ላይ ነው የምናከብረው እና እንደውም ጥሪ ሁሉ የለም ሙስሊሙም ክርስቲያኑም እንኳን አደረሳችሁ ብለው ነው የሚመጡት። ለእስልምና እምነት ተከታዮች በሙሉ እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢዱ የሰላም የፍቅር፣ እንዲሁም ደግሞ የደስታ የመተሳሰብ፣ እንዲሁም ሀገራችንን ሰላም አድርገው ቀጣይ ደግሞ አብረን ሁላችንም የምናከብርበት አላህ ያድርግልን እንላለን። መላው ኡመተል ሙስሊም የሆነ አላህ እንኳን ለዚህ ለተከበረው ቀን አደረሳችሁ ላለው እና ለውድ ባለቤቴ ለኖር ሲራጅ እንኳን አደረሰህ። የወልዲያ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ዋና ጸሐፊ ኡስታዝ ሀሰን ተማም በረመዳን ወራት የነበረው እዝነት በኢድለትም ሊቀጥል እንደሚገባ ነው ያሳሰቡት። በዒድ ቀን አብሮ መብላት፣ አብሮ መጠጣት፣ መዘያየር፣ ይቅር መባባል አላህ የሚፈልገው አንድ ራሱን የቻለ መገናኛና የዒድ አካል ነው። ኢስላም በጋራ የሚኖርበት ማብላትን ማጠጣትን ያዘዘበት ዲን ነው። የተከበራችሁ ታዳሚያን ረመዳን አላህን ስንፈራ እንደነበረው ከረመዳን በኋላም ለማስቀጠል ጥረት ማድረግ ስለሚያስፈልግ የምንችለውን ሁሉ እንድናደርግ ላስታውሳችሁ እወዳለሁ። በመጨረሻም አላህ ተባረከ ወተዓላ አገራችንን ሰላም እንዲያደርግልን እንለምነዋለን። የሕዝበ ሙስሊሙ የጋራ ሶላት ሂደት በሰላም ተጠናቋል። የቤት ውስጥ ማህበረሰባዊ የጋራ ውሎ የሚቀጥል ይሆናል። ከአማራ ክልል ውጪ ወደ ተከበሩት የኢዳል ፈጥር በዓላት ስናልፍ ደግሞ 1446ኛው የኢዳል ፈጥር በዓል በአፋር ክልል የተለያዩ ከተሞች ተከብሯል። የበዓሉ ተሳታፊዎችም በጾም ወቅት ያሳዩትን የመረዳዳት ባህል አጠናክረው እንደሚቀጥሉ ገልጸዋል። የበዓሉን አከባበር መሐመድ አሊ አድርሶናል። መርሓባ የኢድ አል ፈጥር አንድ ሺ አራት መቶ አርባ ስድስተኛው የኢድ አል ፈጥር በዓል በአፋር ክልል በተለያዩ ከተሞች በታላቅ ድምቀት ተከብሯል። ከእነዚህም ከተሞች መካከል ሰመራ፣ ሎጊያ፣ ድስ ያሴጣን ጀምሮ ሁለት ሰዓት ጀምሮ ወደ ኤድ መስገጃ ቦታዎች ላይ በመሰባሰብ ፈጣሪውን በማወደስ እና በማመስገን በታላቅ ድምቀት አክብሯቸዋል። በመጨረሻም የኤድ ሰላትን በመስገድ ህዝበ ሙስሊሙ ወደ የቤቱ የተበተነበት ሁኔታ አለ። በዚህ አጋጣሚ ማግኝተን ያነጋገርናቸው የተለያዩ የሀይማኖት የእምነት ተከታዮች እና የሃይማኖት አባቶች በዓሉን ረመዳኑን ባሳለፍንበት አግባብ ረመዳኑን የተቸገሩ ወገኖችን በመደገፍ ያለንን በማካፈል ፍቅር፣ ሰላም፣ አንድነትን በመስበክ በመልካም ሁኔታ እንዳሳለፍ ነው ሁሉ ኢዱንም እንደዚሁ በዚሁ አግባብ ከዒድ መልስ ወደ የቤታቸው ሲሄዱ ጎረቤቶቻቸውን በመዘየር የታመሙ ሰዎችን በመጠየቅ የቲሞች ያዙ አሉ አሳዳጊ የሌላቸው ማለት ወይ እናት አባታቸው የሞቱባቸው ጎረቤቶቻቸውን፣ አቅመደከማዎችን አረጋውያኖችን በመደገፍ ካላቸው በማካፈል በጥሩ ሁኔታ በአብሮነት ለማክበር መዘጋጀታቸውን ገልጸውልናል። ርዕሰ መስተዳድሩ ሰመራ ላይ በተገኘው የሰላት መስገጃ ቦታ ላይ ተገኝተው እንደ ማንኛውም እምነቱ ተከታይ መንፈሳዊ ኩነታቸውን አብረው ከህብረተሰቡ ጋር ከውነዋል። ከዚያ ያለፈ ግን መልዕክት ቀደም ብለው በማህበራዊ ትስስር ገጻቸው ላይ ያስተላለፉት መልዕክት እዚያ ላይ ያው አብሮነትን ረመዳኑ ላይ ያሳለፍንበትን አግባብ መረዳዳትን፣ መደጋገፍን በሚያጠናክር አግባብ ማሳለፍ እንዳለበት ሰፋ ያለ ገለጻ ያደርጉበት ሁኔታ አለ። በዓሉ አጠቃላይ በእነዚህ ከተሞች በተለይም በሎጊያ፣ ሰመራ፣ ዶብቲ እኛ በቅርብ ርቀት በቃኝ ናቸው የክልሉ ከተሞች በጥሩ ሁኔታ በታላቅ ድምቀት ደስ በሚል ሁኔታ ህዝቡ አብሮነቱን ሰላሙን በሚያጠናክር አግባብ በድምቀት አክብሯቸዋል። ህዝበ ሙስሊሙ ዘንድ ትልቅ ቦታ የሚሰጠው የ1146 ኛው የኢድ አልፈጥር በዓል በሐረር ከተማም በድምቀት ተከብሯል። በመርሃ ግብሩ ዕለቱን አስመልክቶ የሀረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝደንት ሼህ አብዱል ሰላም ጅብሪልና ሌሎችም አባቶች የቁራንን የሁ ጥባ መልእክቶችን አስተላልፈዋል። የበዓሉን አከባብር ሲሳይ ዘሪሁን ከስፍራው አድርሶናል። እሺ አመሰግናለሁ በቅድሚያ እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው የዓመተ ሂጅራ የኢድ አልፍጥር በዓል በሰላም አድርሳቸው ለማለት ወዳለው ህዝበ ሙስሊሙን እንግዲህ በሐረር ከተማ ይህ በዓል የአንድ ሺ አራት መቶ አርባ ስድስተኛው የኢድ አልፍጥር በዓል በደማቅ ሁኔታ ተጎሏል። ታዲያ ህዝበ ሙስሊሙም ከጠዋቱ አስራ ሁለት ሰዓት ጀምሮ ወደ ከተማይቱ በሚገኘው ኢማም አህመድ ስቴዲየም በማቅናት በሶላት ስነ ስርአት በዓሉን በዓሉን አክብሯል። ታዲያ በዚህ በዓል ላይ እንግዲህ የሃይማኖት አባቶቹ ና የመጅልስ ተጠሪዎቹ ለህዝበ ሙስሊሙ የሁጥባ መልእክቶችን እንዲሁም እለቱን የሚዘክሩ ቁርአን ና የተክቢራ መርሀ ግብርንም አከናውነዋል። በቅድሚያ ግን የሀረሬ ክልል እስልምና ጉዳዮች ፕሬዚደንት በፕሬዚደንት ሼህ አብዱል ሀኪም ጅብሪል እንኳን ድርሳችሁ መልእክታቸውን ባስተላለፉበት ሰዓትም እንግዲህ ቀድሞውንም ሀረር ከተማ በተለይ የረመዳን ጾምና እንዲሁም ደግሞ በዓላቶች ሀረር ከተማ ላይ የተለየ ድባብ እንዳ ያላቸውና ቀድሞውንም የሀረር ከተማ የመቻቻል ተምሳሌት ከተማ እንደመሆኗ ያለው ለሌለው በማካፈል የበለጠ ፍቅርን በሚያደርግበት መልኩ በዓሉን ሲያሳልፉ እንዲሁም አጾሙን ሲያሳልፉ እና በዓሉንም በዛ መልኩ እያከበሩ እንደሆነ ነው የገለጡት። ታዲያ ከዚህ በተጨማሪም የዕለቱን ኹጥባ መልእክት ያስተላለፉት በሀረር ከተማ በሚገኘው በጃሚ መስጊድ ኸጢብና የኢድ ሶላት ኢማም ሼህ ሙክታር ሙባረክ መሪነት ነው የተከናወነ ሲሆን በዚህም እንግዲህ መልእክቱ በህብረተሰቡ በትናንሽ ጉዳዮች መላየት ሳይሆን አንድነቱን በማጠናከር ለሀገርና ዳደሙን ሰላም የበኩሉን አስተዋጽኦ ሊያበረክት ይገባል ሲሉ መልእክታቸውን አስተላልፈዋል። በተለይም ታዲያ ህዝበ ሙስሊሙ በረመዳን ወቅት ይሰሯቸው የነበሩ በጎ ተግባራት ያለው ለሌለው የሚረዳበትን ተግባራት ከጾሙ በኋላም በተመሳሳይ ሁኔታ ሊያስቀጥሉ እንደሚገባ እንዲሁም የመረዳዳት ባህላቸውንም እንደቀደሙ ብሎ አበርትተው አበርትተው ሊያስቀጥሉ እንደሚገባ መልእክታቸውን አስተላልፈዋል። ከቅርብ ጊዜያት ወዲህ በተለያዩ የሀገሪቱ አካባቢዎችም የሚፈጠሩ የሰላም ማደፈስ እንቅስቃሴዎችን በተለያዩ የሚዲያ ሁኔታዎች ላይ ደግሞ የሚያጋጡና ጥላቻን የሚሰብኩ ነገሮችን በመታገል ህዝበ ሙስሊሙም ሆነ ሌላኛውም ህብረተሰብ ይህን ካሉ የሀገራችንን ሰላምና አንድነት ማስቀጠል ይገባልም ሲሉ እንግዲህ መልእክታቸውን አስተላልፈዋል። ታዲያ በዚህ በኢማል ስ ምስላት ስነስርዓት ላይ ያገኝናቸውና ያነጋገርናቸው አባላ የእስልምና እምነት ተከታዮችም በዓሉን ስናከብር ርስ አረር የሚታወቅበትን የመቻቻል የአንድነት እሴትን በማጠናከር ሊሆን እንደሚገባም አንስተዋል። ታዲያ በዓሉ የመረዳዳት እና የመተጋገፍ እንደመሆኑ መጠን ያለው የሌለው መርዳት፣ ጎረቤቱ ተርቦ እኛም ጠግበን በዓል ማክበር የለብንምና ጎረቤቶቻችንንም ታሳቢ በማድረግ ሁላችንም በጋራ በመደሰት በአንድነት በዓሉን ልናከብር የሚግ ይገባል የሚሉ መልእክቶችን ይዟል። በዚህ እንግዲህ በሶላቱ ስነስርዓት ላይ በኢማም አህመድ ስታዲየም በተካሄደው የሰላት ስነስርዓት የተለያዩ የሃይማኖት አባቶች፣ ኢማሞች፣ የእስልምና እምነት ተከታይ ሙስሊሞች በጠቅላላው በዚህ መርሃ ግብር ተገኝተው ልክ አስራ ሁለት ሰዓት የጀመረው የሶላት ስነስርዓት እስከ ሁለት ሰዓት ተኩል ቆይቶ ማጠናቀቂያውን አግኝተዋል። የበዓሉ ድባብ ደግሞ በሀረር ከተማ ውስጥ የተለያዩ አካባቢዎችም ሁሉም በየቤቱም እያከበረው ይገኛል ያለ መረጃ ይህንን ይመስላል። የተከበራችሁ ተመልካቾች ዜናውን ከማጠቃለላችን በፊት አርእስተ ዜናዎቹን በድጋሚ እናስታውሳችሁ። በጾም ወቅት የነበረውን መረዳዳት ማስቀጠል እንደሚገባ የጎንደር ከተማ ዑላማ ምክር ቤት ዋና ሰብሳቢ ሼህ ኢብራሂም መሐመድ መናገራቸው በስነ ምግባር የተገራ ትውልድ ለመፍጠር የሃይማኖት ተቋማትን ማጠናከር እንደሚገባ መገለጹ፣ 1446ኛው የኢዳልፈጥር በዓል በደብረ ብርሃን ከተማ በድምቀት መከበሩ ለሰዓቱ ያዝ ናቸው አርዕስተ ዜናዎች ነበሩ። አንድ ሺህ አራት መቶ አርባ ስድስተኛውን የተመለከተ የኢዳልፈጥር በዓል ዜናዎቻችን በዚሁ ተጠናቀዋል። ስለ ተከታተላችሁን እናመሰግናለን። ለሙስሊሙ ማህበረሰብ በድጋሚ መልካም የኢድ አልፈጥር በዓል። ተሾመ አበበ ነበርኩኝ። መልካም ምሽት። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ውብን በጥበብ አናግረው ሰፊ የፍቅር በር ከፍተ